ተመስካረላሽ ተሙት ይሉ ለገነ ግሴ ይዘሽ መጣን ባሁን ተለጥራ መስኩናል በኩሻ የቤለ እዞ ፈታዴ ነይ ጋር ተጀሽ ሆነ እየሞ ቀልም ቆለለት እሻኒ ዛንታሪ ወልድቲ ይመጭ ወልደይ ዛንታሪ መጫ በይ አኩ አሽም በቃ ይሄም ጋር ጀበኔ ላወር አኩን ገዳኔት ወይ ለጋራ ሞታሽ ወይ እንግድ ለታቴ ሰሚር ይንቁባት ነው ቴንታል ቴሮጂስ ገዋን ሽሳሽን ገዳኔት ቦዘና ሻደም ስትቃጥሪ በይበን አኩ በላሙን ሽኝ ታምኒ ብያሽ ወክት መጫ አኩ ወይ ሰሚራ ቲያሽ ወክት